ሲበቱ ነው። እኔ ከመናገር በፊት አሁን አንተ እንድታቅም ፈልገው ያንን የተናገርኩት አንተ ርሄት ቤት መታህ። በጣም ኢሞሽናል ስላደረከኝ በአንተ ተናድጄ አንተ ፔጅ ላይ ከነበረው ፒክቸር ነው የወሰድኩት። የስላሴ ፒክቸር አንተ ፔጅ ላይ ነበረ፣ ያንተ ነው ፎቶ። የስላሴ ፒክቸር ወስጄ የተናገርኩት ማለት ነው፣ ለሱ ቤተክርስቲያን ለተናገርኩት ስላሴ ለተናገርኩትኝ ይቅርታ ጠይቃለሁ እኮ። ኦፓል ፕሊስ፣ ለዚህ የሚያበቃ ንግግር እኔ አልተናገርኩሽም። ይከፈትል ይከፈትል፣ ትምጣር። ይሄ እኮ ነው እያልኩ ያለው፣ ድብቅ ዓላማ አላት፣ መረጃ እናወጣለን። አሁን እኮ ቅድም አልክ አለልን፣ ሌላ ዓላማ አልኩ፣ ይኸው ነው ድብቅ ዓላማ ያልኩሽ እኮ። ይቅርታ ጠይከሻውን ነገ ምን እንደምታደርጊ አናውቅም። ደግሞ መልሰሽ አምላካችንን የምትሳደቢ ከሆነ ለይቅርታ መጣሁ ብለሽ ድብቅ ዓላማ ነው አደለም። እኔ አላማ እኔ የማመልከው የማመልከው መስማማት እኮ አልቻልንም። አሁንም እኮ እየነገርኩ እኮ ነው። አንተ የዛን ቀን አናድህም ቤትን ከፍቼ ከተናገርኩ በኋላ ይቅርታ ጠይቄ ነው ይጠሁት። ከአራት ቀን በፊትም እኮ አልኩህ፣ ሁሉ ለበጎ ሎራ ቤት ገብቼ ለተናገርኩት ነገር ስላሴንና ቤተክርስቲያን ይቅርታ ጠይቄ ነው ይጠሁት። ከአራት ቀን በፊት ቪዲዮን ትናንትና ፖስት አደረጉት። ስለዚህ ቪዲዮ ፖስት በተደረገ ቁጥር ይቅርታ አልጠይቅም። ስለዚህ ዛሬ የጠይቀው ይቅርታ በቤተ ክርስቲያን እና ስላሴ ላይ በተናገርኩት ነገር የሚጠይቀው ይቅርታ የመጨረሻ ይቅርታ ነው፣ ዛሬ እሚጠይቀው ይቅርታ። ምክንያቱም ከአራት ቀን በፊትም ይቅርታ ብያለሁ፣ የተናገርኩም ቀን ይቅርታ ብያለሁ። ሁሉ ለበጎ እንድናገር ምክንያት የሆንከኝ ደግሞ አንተ ነህ ነው እያልኩ ያለሁት። ይህን እንድታሰምርበት እፈልጋለሁ። አላማ አላት፣ ሌላ ተልዕኮ አላት። መረጃ አጋልጣለሁ ብለህ በጣም ኢሞሽናል ስላደረግከኝ የተናገርኩት በአንተ ምክንያት ነው። አሁን ይቅርታ ይጠይቃለሁ። ምክንያቱም ቤቱን ከፍቼ ከረሄት ጋር በሰላም ወንጌል እየተማማርኩኝ እየጠየቅኩ ነበረ በሰዓቱ የተፈጠረው ማለት ነው። ከዛ ውጭ ሙስሊምና ክርስቲያን ተልኳቸው ክርስቲያንና ሙስሊሞችን በጴንጤና በኦርቶዶክስ መሃል ጸም መስራት ነው ስትናገር፣ ተናገር ማስረጃ አምጣ ብዬሽ ስጠይቅ፣ ያን ቪዲዮ ከፈትክ። ቪዲዮን የተናገርኩት አገልግሎ ደምሮ ቤት የነበረውን ነገር አይቼ ነው። አገልግሎ ደምሮ ቤት ጥያቄ ነበረ፣ ሁላችንም ገብተን ነበረ። እኩል ለሚመለሱት ታቀለሽ ሄደን ጴንጤና ኦርቶዶክሶች ለሙስሊም ከዛኛ ልክ አስወጡን ከቤት ውስጥ ሪፖርት አድርገው ምናምን አስወጡን። ስንወጣ እርስ በራሳቸው ሲጠያየቁ ነው። ምን ብዬ ጠየኩኝ? እናንተ ሁለታችሁን ድናችኋል ወይ? የዳነና ያልዳነ ክርስቲያን ናችሁ። ስለዚህ ሁላችሁም እንድትድኑ፣ አንዳችሁ አንዳችሁን መጠየቅ ልመዱ። ደፈር በሉ። ሙስሊም ላይ ነው የሚረባረቡት እንጂ አንድ ቦታ ተቀምጠው በድህነት ዙሪያ አያወሩም። እየተናገርኩኝ ቤቴን ከፍቼ እሄዳለሁ። ውሸት እኮ አይደለም። አይ ድነናል፣ አንድ አይነት ድህነት ነው

ምክንያቱ ለዛ ስድብ፣ ትላንትና ከትላንት ወዲያ ለተለቀቀው ግን ቆይቶ አልተቀረጸ ለተባለው የስላሴ መሰደብ እኔ አላቅም። ዛሬ ነው ቪዲዮውን በደንብ የሰማሁት። እውነት ለመን እንደውም አላየሁትም፣ አልሰማሁትም በውስጥ ካላክሽልኝ ነገር አንስቶ ያው በብሎክ ከአንቺ ጋር ከምነጋገር ብዬ ደግሞ የምናገርም ሰው ስላሉ መልስም አልሰጠሽም ስለዘጋው አልሰማሁትም። ቅድም ስሰማው በጣም ያዘ ርምኮ ነው የሚለኝ ሰው ስለዚህ ቤተክርስቲያንን የመሳደብ ፍላጎት ኖሮኝ ወይም ፕሮግራም አድርጌ አይደለም የተሳደፉት ታወቅልኝ። የምፈልገው ነገር ስላለ ነው ሮ ለዛ የሚያበቃ ንግግር አልተናገርኩሽም። እሺ ይቅርታ አልኩሽ። እኔ ስለአንተ አይደለም የማወራው ለሰሙት ሰዎች ነው፣ ምክንያቴን እንዲያውቁ ነው። ጌታ አሁን ተርዳኝ። ምክንያቴን እንዲያውቁ ነው። በጣም የተናገርከኝ ነገር ልክ የተደበቀ ነገር እንዳለኝ፣ አላማ እንዳለኝ፣ መረጃ እንዳለ ስታወራ ነርቨሶ ነው ነው እያልኩ ያሉት እኮ ሰው። ስለዚህ ከታች ያሉት ሰዎች እንዲሰሙ የምፈልገው እንዲያውቁ የምፈልገው ቤቴን ከፍቼ ቤተ ክርስቲያኑ የመሳደብ ፍላጎት ኖሮኝ አይደለም ክርስትናን የሚሳደው ፍላጎት ኑረኝ አይደለም። ኤደን ታውቃለች ክርስትናና እስልምና ንጽጽር ውስጥ እንዴት እንደገባን እሷ በኋላ ታስረዳለች። ስለዚህ ኢሞሽናል ሆኜ በጣም ተናድቼ ስለነበረ በጊዜ የተናገርኩት ነገር ነው። ስላሴ ለተናገርኩት፣ ቤተክርስቲያን ለተናገርኩት፣ ቅዱሳን ለተናገርኩትኝ በጣም በጣም በጣም ይቅርታ። ኢሞሽናል ሆኜ ከሰው ገስት ነገር ጅ ያደረጉ እና አረሚዩታ ደ ሚመጣ

ለምን የታሪኩ አካል ሁሉ በቃ እነሱ ያውሩ። እኔ እጨርሻለሁ። በቃ እስኪ አውሩ። እሑድ እኮ ነው የምንሰማው ነገር እንግዲህ

ቤተክርስቲያን የመሳደብ ፕሮግራም አይደለም፣ ፕላን አይደለም። ቤቴንም ከፍቼ አልነበረም። በጣም ኢሞሽናል ስለነበርኩ የተናገረው ነገር በጣም ቶርች ስላደረገኝ ያንን ነገር አድርግ ያለው ያደረግኩት ነገር ልክ አይደለም። ልክ አይደለም ያደረግኩት ነገር። ስለዚህ ስላሴ ለተናገርኩት፣ ቤተክርስቲያን ለተናገርኩት፣ ሰማዕታቶችን ተናገርሻል የሚል ትመቶብኛል፣ ለሁሉም ይቅርታ ብያለው። በድጋሚ ይቅርታ ጠይቃለሁ። ይቅርታ ይቅርታ። ይሄ ያችልኝ። ከዚህም በኋላ ግን እኔ ቤተክርስቲያን አልናገርም፣ ዶክትሪናችሁን አልነካም አልተችም ግን፣ ደግሞ ሚዲያ ላይ እንደመጠቀሜ አስተያየት ካሉኝ፣ መምህር ቢኒያም እባክዎትን ለምን አያውጡም? ግን እርስዎ ለምንድን ነው ሁልጊዜ እንትን የሚያደርጉት? እባክዎትን ይውጡ፣ በቃ እባክዎትን ፕሊዝ፣ እግዚአብሔርን ይፍሩና ይውጡ። በቃ ኤደን ከቻልሽ ደግሞ ቤተሽን ዝጊ ሁልጊዜ እኛ ይቅርታ የልብ ከደረሰ በኋላ የጭቃ ውስጥ እሾ ከሆነ ስንቱን ስትወጋ ኖረ። አሁን ይቅርታ ስትል እንደ ቀልድ በር ከፍታችሁ እኛ አደለም ቅርታ ምጠይቅው ይጅና፣ ንስሐ ገብተሽ ቤተክርስቲያን ይጅና ጌታሽ። እኛ የአሽቅርታ የመቀበልም ያለመቀበልም ብቃትም መብትም የለንም። እኛ ስጫ የለንም። እና መምህር ባትትንና ይውጡ ምክንያቱም የጭቃ ውስጥ ሾክ ሆኖሽን ልጆች እንዲያውቁት ነው። ሌላ ለምንም አይደለም። ነገሮች ነው የመጣሁት። አመሰግናለሁ። ትክክል ነህ። ግን እኔ ምንድን ምንድን ነው እያልኩኝ ያለሁት የገባውበት ምክንያት ያንን ስል ለጥፌ፣ አንተ ፎቶ ለጥፌ የተሳደብኩት በአንተ ምክንያት ነው ስላለሽ ነው የገባውት። በማይመቻ አካሄድ ከማይመስሉኝ ሰዎች ጋር በምንም አይነት ህብረት አልጠመድም፣ በምንም አይነት ህብረት ከማይመጪኝ ሰዎች ጋር ማበረ፣ ህይወት ሌላ ነው፣ ደስታ ሀዘን፣ ይሄ ሌላ ነው። በእንደዚህ አይነት ያምልኮ ሁኔታ ግን ከማይመስሉኝ ሰዎች ጋር አልቀመጥም፣ በፍጹም ተቀምጬም አላቅም። ኤደን ደጋግማ ደውላ ስትጽፍ እኔ ኮንኪ፣ ምክንያቱ ለዚህ የሚያበቃ ኦፓል እንደዚህ ሆነ አምላኬን እስክትናገር ድረስ እኔ ካበቃኋት፣ እኔ በግል የሸለምሽን ሽልማት ይበቃ ነበር፣ ስድቡ በውስጥ ይበቃ ነበረ ቢሆን ግላዊ ጉዳይ፣ በግል እኔ እኔ ኮንኩ ያበሳጨሽ የጻፍሽ ይበቃሽ ነበረ። ግን እኔ አይደለውም ውስጥሽ የነበረውን ነገር እኔን ሰበብ አድርገሽ አምላኬን ተሳድብሻል። ይቅርታ ጠይቂ ነው እያልኩ ያለሁት በቃ። ስለዚህ አሁንም እወጣለሁ ምክንያት እህቴ ኤዱን ጥዬ ግን መውጣት አልፈልግም። መዝጋት ካለብን መውረድ ካለብን ኤደንም ትዘጋለች፣ አብረን ነው የምንወጣው። በዚህ ቤት አሁንም ድጋሚ አምላኬ እንዲሰደብ ስለማልፈልግ ይህን ጠንቅቃችሁ እንድታቁልኝ ፈልጋለሁ የደህን እህቴ ነች አሁን እኔ አልገባኝም ቢንዬ ይቅርታዋ ተቀባይነት የለውም ነው ለምንድን የሌለው አለው ነገር ግን ከዚህም በፊት ይቅርታ ጠይቃ ይቅርታ ጠይቃ ስለነበረ ድጋሚ አሁንም ወደዛው ብትመለስስ የሚል ነው ስጋት የወንድሞችናውቃለን ነገ በህይወት ትኑር አትኑር የምናውቀው ነገር አለ የምናውቀው ስለአሁኑ ነው ስለአሁኑን ስለ ይቅርታነቱን እንዴ አንዴ ብቻ አይደለም አይደል? እኛ ክርስቲያኖች ይቅርታ መቀበል ያለብን ደጋግመን ነው አይደል? ይሄን ያህል ለምንድን ነው አምላክ እንኳን በመስቀል ላይ ሰቅለውት ገደሉት፣ ተፉበት፣ እንዲያደረጉት ብሎ እሱ ይቅር ያለውን እኛ ለምንድን ነው ይቅር ማለት ያቃተን? ፍርጃው የእሱ ስራ አይደለ እንዴ? ፍርጃው የእሱ ስራ ነው አይደል? እውነት ነው እውነት ነው። ልብና ኩላሊትን የሚመረምር እግዚአብሔር ይቅርታሽን ይቀበልልሽ ልቦናሽን ይመልስልሽ። እውነትን የሚጠበቅብን ደግሞ ለእሷ ጸሎት ነው እውነት ነው። ጥበብን እውቀትንና መንፈሳዊ ሀብትን እንድትቀበይ እግዚአብሔር ርዳሽ ኦፓል እህታችን፣ ስለ አንቺ ነፍስ ጌታ ይገደዋል ብዬሻለው። ማንም እንዲጠፋ የማይፈልግ እግዚአብሔር። ኦዲሬተሮች እያወረዱ ነው ዝም ብለው። ሮቤል አንተ ነህ ሮቤል ብቻ ነው በቃ። እኔ ይህንን ነው ምለው። እግዚአብሔር ልቦናሽን ይመልስልሽ። የያዕቆብ መልእክት ምዕራፍ አንድ ቁጥር ሁለት ላይ ጥበብን ያጣት ቢኖር ከእናንተ ሳይነቅፍና ሳይነፍቅ የሚሰጠው እግዚአብሔርን ይለምነው ይላል። ሳይጠራጠር ይለምነው ይላል። ከኃይለኛው ከእግዚአብሔር በታች ራስሽን ዝቅ አርጊና የፈለግሽን ማምለክ ትችያለሽ። የእኛን አምላክ መናገርሽና መሳደብሽ ግን ምክንያት አይፈልግም። በነገራችን ላይ ምክንያት መስጠት እኔን ስላልሽኝ በእኔ ኃጢአቱ አይላከክም። ለእኔ እንደግል ለእኔ የሚገባኝ ስድብ ስላከናነብሽኝ ከልብሽ ከሆነ የቅርታውን የጠየቅሽው የሰራዊት አምላክ አምፃ የዓለማት ፈጣሪ የዓለማት አጋዝታል ምቅድስ ስላሴ ቅርታሽን ይቀበሉ ከልብሽ ከሆነ ልብና ኩላትን የሚመረምር እግዚአብሔር ነው አቤት ኦፓል ይሄ ከሆነ እኔ አንቺን እኮ የማስተማር እኮ ግዴታ አለብኝ አንቺ ልብሽን ከፍተሽ ከመጣሽ ክርስትናን እኔ ያገኘሁትን ረፍትና ሰላም የማስተማር ግዴታ ድረስ እኳ አለብኝ ግን እግዚአብሔር አይታለልም ገላትያ ምዕራፍ ስድስት ቁጥር ሰባት ላይ አትሸወዱ ወይም ሐዋርያ ቅዱስ ጳውሎስ በፍጹም እግዚአብሔር አይዘበትበትም አይሸውድም አይታለልም ይላል ሰው ልንሸውድ ሰው ልናታልል እንችላለን እግዚአብሔር አይታለልም እግዚአብሔር አይሸወድም ስለዚህ ፍጹም ይቅርታ ከልብ ከሆነ እግዚአብሔር ይቀበለዋል ክርስትናን ማወቅ ክርስትናን መማር ቅድም እንዳልሽ በክርስቶስ ኢየሱስ ዳግም መምጣት ፈራጅነት የምታምኝ ከሆነ እኔ ዳግም ስለሚመጣው ትላንት ስለነበረው ዛሬም ስላለው ዳግም ስለሚመጣው ስለ ክርስቶስ ኢየሱስ ላስተምርሽ ዝግጁ ነኝ ልብሽን ከከፈትሽ በቃ ሌላውን ተይው

አንቺ ነሽ ለዚህ ተጠያቂ፣ ሄዱሻል እኔና አንቺ የተዋወቅንበት ምክንያት አንቺ እነዚህ ሰዎች ድልታ ስድስት ናቸው ብለሽ ነው ወይስ ክርስትናን ስንሰደብ አግኝተሽ ነው? ወደ አንቺ የመጀመሪያ ቀላቀርችን እኮ አንቺ ነሽ አይደለም ኤደን። ስለዚህ እኛ ሌላ ግሩፕ ነበረን፣ ሌላ ቲም ነበረን። ክርስቲያናዊ ጥያቄ ሲነሱ እንዲሁም አንዳንድ ጊዜ ሰዎች ይገቡና እናንተ ድልታ ስድስት ናቸው እንዴ ፌሚኒስት ናቸው እንዴ ብለው ሁሉ ለበጎ ወንጌል ይጠቅሳሉ። ኤደን እዛ ነበረች፣ ሳዳምጥ ነበረ እና መልስ ስንመልስ ስንነጋገር ታክ ስለነበረ አንድ ቀን ቤቷን ከፍታ አንድ ኢሹ ተወሰደ ማለት ነው። ከዛ ሁሉም እየተቀባበሉ አወሩት። ስለዚህ ኤደን አንቺ ስታቂን እዚህ ቲሙስ ተቀላቅለን አንዳችን አንዳችን በብሽሽ ከተፈጠረ ውጪ እዛኛው ጀምአውን ስታቂን ክርስትና ስንሳደብ ነው ያገኘሽን። ሄዱ እኔህም ብቻ ወይ አይብልኝ በእውነት ወደዚህ ትምህራቸው የተቀላቀልንበት ምክንያት ክርስትና ስንሰደብ ተይዘን አይደለም፣ ወይም ደግሞ ቤተክርስቲያን ተሳደቡ ተብለን አይደለም። እነዚህ ሰዎች የኢሉሚናቲ ግሩፕ አላቸው፣ ቤታቸው ሰዎች ይገባሉ፣ ፎሎ ያደርጓቸዋል፣ ጭራሽ አናግሩም ይላቸዋል፣ ገስት እየገቡም ይጠይቃሉ። በሚል የተነሳ ሀሳቡ ማለት ነው። ከዛ ይቅርታ ልንጠይቅ መጣን፣ ስማችን ተለጥፉ ስለነበር ሁሉ ለበጎ ሌደናት የምንጠቀው ኤደን ራሱ ኑ ተሳደብ ብላ አይደለም ያመጣችን። ኤደን ለቤተ ክርስቲያን ካላት ቅናት የተነሳ ለምእመኑ ካላት ቅናት የተነሳ ይሄንን ደግሞ ቃል ስከሆነን በደንብ ያውቃል። ለዛ እኮ ነው ዛሬ ለምን እንደ አዲስ ሊክድሽ ፈለገ ያልኩት ማለት ነው። እና ስንገኝም ሌላ ቲም ነበረን፣ ሌላ ግሩፕ ነበረን። ስም እና አናወራም፣ ክርስትናንም አናወራም። የምናወራው አንድ ወሬ ስለ አስትሮሎጂ እናወራለን። ኮከብ ቆጣሪ ጠንቋዮች ናቸው ተባለ ቤታቸውን ከፍቶ ማለት ነው። ስለዚህ ስማችን ሲነሳ ቤተከፍቶ ሲወራብን የሚያወሩት ክርስቲያን ስለነበሩ ችግራችሁ ምንድን ነው ብለን መጣን እና እዚህ ቲም ውስጥ የተቀላቀልንበት ዋነኛው ምክንያት እዚህ ድረስ የተደረስንበት ዋነኛው ምክንያት ኤደን ለቤተ ክርስቲያኗ ካላት ቀናት የተነሳ ካላት ለምእመኑ ካላት ጥሩነት የተነሳ እንደ ሀሳብ ገስ ላይ ገብታ ወራች ቤዟን ገብታ ወራች ሁሉም ተቀባበሉን እና በዚህ መንገድ ነው ወደዚህ መንገድ የመጣ ነው እንጂ መጀመሪያም እኛ ቤተ ቲክቶክ የመጣ ነው ክርስትና ልንሳደብ አይደለም። እኔ ፖለቲካ ላይ ሰርቻለሁ። ስለ አስትሮኖሚ አውርቻ ቃለሁኝ። አስትሮሎጂ አውርተን እናውቃለን። ስለ ኢኮኖሚ፣ ማህበራዊ ነገር በሙሉ እናወራለን። ሁሉ ለበጎ ሁሉንም ቲክቶክ እኔ ትናንት አይደለም የከፈትኩት፣ ስድስት ዓመት ነው፣ ፕላትፎርም ሲከፈት ነው የመጣ ነው። ኢንስታግራም ኒድ በፊት ኒድ ኤደንስ ማነው ይባላል። ብዙ ነገሮች አሉ። በነገራችን ላይ በኤደን ዙሪያ እኔና ቃል ስጋ ሆነ። ዴቭ እሷ ራሷ ትነግርሻለች። ብዙ ደክመናል ሄደን እንደዚህ በክርስቶስ ኢየሱስ ላይ ልቧ ረግቶ ምንም ቢመጣም አትናወፅ እንድትሆን የአቅማችንን አድርገናል። እግዚአብሔር ከፊት ቀደመ። አንቺም በክርስቶስ ኢየሱስ ልብሽ እንዲያርፍ የምትፈልጊ ከሆነ ክርስትናን፣ ክርስቶስን የዘላለም አምላክ መሆኑን ማወቅ የምትፈልጊ ከሆነ ብሎክሽን አነሳልሻለሁ። የምትፈልጊውን ክርስቲያናዊ ጥያቄ፣ ኦርቶዶክስ ጥያቄ ትጠይቂያለሽ። ይሄ እሺ አመሰግናለሁ። መሻት ካለሽ ማለት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እግዚአብሔርን ፈልጉ ህያው ትሆናላችሁ ነው የሚለው ዳዊት። እየተነጋገርን ነው ያለ ነው አሁን። ቀልድ አይደለም ህይወት ነው። በቀደም ስትዩ እንደነበረው ድንገት ጌታ ቢመጣ አይደለም አንቺ፣ የኛም ጥያቄ ነው። ድንገት እንደሌባ እመጣለሁ እና ተዘጋጅታችሁ ቆዩ ተብሏል። የፊላድልፍያ ቤተክርስቲያን አለቃ ራሱ ማስጠንቀቂያ ተሰጥቶታል። ያን ያህል ትልቅ የተከበረ ቅዱስ ሰው፣ ድንገት መጣና መቅረዝን ከፊት ለፊት እወስዳለሁ ከወዴት እንደወደቅ ከአስብ ንስሐ ግባ ይለው ስለነበረ፣ ጻድቅ ደግሞ ንስሐ ይፈልጋል። አይደለም እኛ በደለኞች፣ ጻድቃን ራሱ ንስሐ ያሻችኋል በምድር እስካሉ ድረስ። ስለዚህ ወደዚህ ህይወት መምጣት የምትፈልጊ ከሆነ ክፍት ነው። ስለ ኦፓል ሰዎች የተለየ እይታ የተለየ አመለካከት እንዳይኖራቸው የምትፈልጊ ከሆነ የፈለግሽውን አምልኪ፣ ግን ክርስቶስና ክርስቶስን ወይም ቤተክርስቲያናችንን ከዚህ በኋላ አትንኪ። ስለምናም ላይ መስራት የፈለግሽ ምን ተጨ እኔ ግን በግል ክርስቶስን ማወቅ ከፈለግሽ ያው ቃል እገባለሁ ነው፣ ያስተምርሻሉ። ልብሽ ዝግጁ ከሆነ ዝግጁ ነሽ። ያኔ ዝግጁ ነኝ እና አመሰግናለሁ። እግዚአብሔር ከፊት ይቀርብ፣ መንፈስ ቅዱስ ሰላም ይሁንልኝ። እሺ፣ አመሰግናለሁ። በቃ አሁን ድረስ ቀይሩ ሄዱ። የግል ጨዋታ ዝም ብሎ መጫወት ከፈለጋችሁ ተጫወት፣ ወደኋላ ኋላ እንመለስም። የቤተክርስቲያን አምላክ በደሙ ያጀት ክርስቶስ ነው። ክርስቶስ ይቅር ይበልሽ። እንግዲህ በውጭ ያለውን ነው እኛው የምናውቀው ልብና ኩላሊትን የሚመረምር እግዚአብሔር እሱ ነው እና ፍጹም ይቅርታን ይቀበላል በነገራችን ላይ እሱ የልባችን ኃጢአት የሚያቅሱ ነው እና እሱ ይቅርታሽን የልቡናሽን ኃጢአት ወይም የልቡናሽን የተናገር ሁሉ ይቅር ብሎ በጎ ልብን ሰጥቶ እሱን እንድታቂ መንገዱን ይጥረግልሽ መንገዱን ይክፈትልሽ ሰላሙን አይነሳሽ ከዚህ በኋላ እሺ እናመሰግናለን አይ በቃ እናልሳ ላንቺ ነው። አንቺ ጨረሳችሁ ስለሚነሳ የራስሽ ፍሎ እንድታረጊ ነው እንጂ ዘግተናል። በቃ ከይቅርታ በኋላ እኔ የይቅርታ ትርጉም መተው ነው ብዬ ስለማስብ ይቅርታ ጠይቂያለሁ፣ ተቻለሁኝ ማለት ነው። ሌላ ምንም ብለው ነገር የለኝም። በቃ ከዚህ በላይ ክርስቲያኖች፣ እባካችሁ፣ ማናችሁም፣ ቢኒዬ በዚህ እንድትልልኝ የምፈልገው የመምህርም ስለሆንክ ማናቸውም የኛ ልጆች ቤታቸውን ከፍተው ስለ እሷ ስም ላያነሱ ርዕስ ላያደርጉ፣ ርዕሳችን የኛ ክርስቶስ ነው። ርዕስ ተደርጎ መወራት ያለበት ስለ ክርስቶስ ነው። ስለዚህ ካሁን በኋላ ማናችንም ስለ እሷ የትኛውንም አጀንዳ ከፍተል ላናወራ፣ ይህንን ቃል አስገቡልኝ እዚህ ጋር ተናገሩልኝ። ቢኒ እኔ እንዳለ አሁን ቆራርጬ ማውጥቼም እያንዳንዷን ነገር እኔ ፖስታት እኛ እህ ወንድሞችም ልታበረታቱ ነው የሚገባው እንጂ ሰውን ለመግፋት እንትን አትበሉ። ኮመንት ላይ ግን በጣም ታናድዳላችሁም ታሳፍራላችሁ። እዚህ ጋር ማንም ሕፃን የለም፣ በማንም አይምሮ የሚመራ ማንም የለም። የመሰላችሁንና የወንድምነታችሁን ወይም ደግሞ የተሰማችሁን እውነት ልትናገሩ ትችላላችሁ። አንድ ሰው ገፍቶ ይቅርታ ጠይቃለሁ ካለ ግለሰብን ሳይሆን የሰደበችውን አምላኬን ይቅርታ ጠይቃለሁ ካለች ደጃፍ ልንዘጋ አንችልም። የነገውን እግዚአብሔር ነው የሚያውቀው። የዛሬውን እስካሁን ስለነበረ ይቅርታ ጠይቃለች። ከዚህ በኋላ እንድትታቀብ እንድትቆጠብ መክረናል። ቀጣዩን ደግሞ እንግዲህ አብረን እናያለን። ይህንን ነው ለማለትም። ወደው አጀንዳም አናደርግም። ቅድምም ለተወሰነች ደቂቃ ነው ያ ቃል የተሰማው። ለመናገርም ፈልጋ አይደለም ለመናገርም ፈልገን አይደለም። ቪዲዮ ተከፍቶ ያየ ነው። በጣም ፀያፍ ነገር ነው። ጆሮ ለሰማኑ ራሱ ከብዶ ነበረ። እንግዲህ እግዚአብሔር አሁንም በድጋሚ ይቅርታዋን ይቀበል። አጀንዳ አታድርጉ። ከዚህ በኋላ ቤታችሁንም ከፍታችሁ ስለሷ አታውሩ። መጠየቅ የፈለገችውን ክርስቲያን እንዳትሆን በክርስቶስ ደም እንዳትዋጅ የሚከለክላት ምንም ስለሌለ ልቧን ከከፈተች የክርስቶስ የማትሆንበት ምን ምክንያት ስለሌለ የበኩላችን እንወጣለን። ስለ ምክራችሁም አንዳንድ እንትን ላላችሁትም አመሰግናለሁ። ሰላም ቆዩልኝ። ሄዱ። በቃ ከቻልሽ ዘግተሽ ውጭሽ። አይ፣ ከአሁን በኋላ በቃ ዘግተናል። ወደ ኋላ አንመለስም። ሁሉም ነገር በይቅርታ አልፏል። ኖርማን ወሬ ነው የሚወራው። ጨረሳችሁ ጨረሳችሁ። ኤደን አዎ። ሮቤል መቼ ነው የሚቀያየረው? እንደ ኦፓል ባህሪ ያንተ ፕሮፋይል የሚቀየር በቀን ናፈቀኝ። የኔ ፕሮፋይል ለምን ይቀየራል? ግን እኔ ኦፓልን መጠይቃት ነገር ነበር። በዚህ ጉዳይ እኔ በማገባኝ አልገባም። ስለ ራሴ ነው ማውረው ስለእነሱ ከሃይማኖት ነክ ውጡ። ሃይማኖት ነክ አይነት የለኛ አናወራም። ግን አይ እንደ ቀልድ አድርገሽ ቅድም፣ እንደ ቀልድ አድርገሽ ነገ ቤቴን ከፍቼ እረግጥ አለ ያልሽው፣ ከትላንቱ በላይ ምን ብላችሁ ልትረግጡኝ ነው? ቲክቶክ ከከፈትኩ ጀምሮ አንቺና ሽ ንቆ ሄዋን የተሳደባችሁኝ ስድብ ነው። ይቅርታ ይገባኛል ካልክ ይቅርታ አሁን እኮ የቀረሽ አንቺ እናቴን መስደብ ነው እኮ። ምንድነው አሁን አንቺ ምን ቀርቶች ነው? ነገ እንደ ቀልድ አድርገሽ ነገ ረግጥ ያለው ያልሽው እናቴ፣ ቲሞ ቲክቶክ ከከፈትኩኝ ትላንትና አንቺና ያንቺ ገረን ንቆ ህዋን የሰደባችሁኝን ስድብ ተሰድቤ አላውቅም። ምን ስድብ ቀርቶች ነው? እናቴ እኮ ጋስ እየላኩኝ እኮ ነው አደለ? እያስወጣችሁኝ እየሰደባችሁኝ የነበረው ምን ስድብ ቀረሽ? ቆይ ቆይ ቆይ፣ ምንድነው የትኛው ስድብ ነው የቀረሽ ነው ቀልድ አይደለም ካልክ የራስ ቀልድ ነው ብዬ ነገር፣ አይ ይቅርታ ፈልጋለሁ ካልክ፣ ነገ ቤቴን ከፍቼ ይረግጣሉ ላልኩ፣ ይቅርታ ሮቤል፣ ይቅርታ፣ ይቅርታ፣ ይቅርታ፣ ይቅርታ። እርገጭኝ። ሲጀመር ምን አይነት እርገጣ ነው የቀረች? ትላንት እኮ ያልተሰደበች እኮ እናቴ ብቻ ነች። ሌላ ምንድን ነው እርገጣ የቀራችሁ? ግዴላችሁ በቃ እስኪ ከኦፓል አዲስ ማንነት እንጠብቅ። ትርገጠኝ ሲጀመር ቤቷን ከፍታት ትርገጠኝ። እንደው ካረገጠች ደስ አይለኝ። ግን ምን ምን ብለሽ እርግጫ ይቀርልሽ ሮቤልዬ? የግዴ የለም ቆይ፣ እንትንም በል ያንተን ቪዲዮ አይቼ ስለነበረ ጥሩ ይታ አይተ ነው። ስለዚህ እሺ፣ ከናውን እሺ፣ አዲስ ማንነት ኦፓል እንጠብቅ በቃ። ምን አይነት ቀልድ ነው? እንዲህ አይነት ቀልድ አለ? እንደ ወንድ አገረድ፣ ወንድ አገረድ፣ ሞዴስ አስተዋውቅ አልጋለ የምትሸና ቂጥ፣ አይምሮውን ቂጥ የደፈነ ምናም፣ እንዲህ አይነት ቀልድ ስድብ ነው። ይሄ ቀልድ ነው የሰደብከው፣ ይሄ ነው። አንቺ ቀልድ ስድብ እኔ ነኝ አንቺ አው ቂጥ አእምሮውን የደፈነ ብለሽ በጆሮዬ አልሰማውሽም? ስታወሪ ይሄ ቀልድ ስድብ ነው እና፣ ታዲያ ቀልድ ስድብ ነው ወይ? ኦኬ